በማህበራዊ ሚዲያ የዘሪቱ ከበደ ስም በመጥፎ ሲነሳ ውሏል። ተወዳጇ ዘሪቱ ከበደ ለየት ባለው አዛዚያሟ ራሷን ሆና በመምጣት በኢትዮጵያ ሙዚቃ የራሷን አሻራ ያሳረፈች ድምፃዊ ሆና ቆይታለች። የሚያስገርም የትወና ብቃት እንዳላትም በሰራቻቸው ጥቂት የሚባሉ ፊልሞች ማስመስከር ችላለች። ሰላም ውድ የኢትዮ አዲስ ነገር ቤተሰቦቻችን፣ ዛሬ በማህበራዊ ሚዲያ በስፋት እየተዘዋወረ ስለሚገኘው የዘሪቱ ከበደ ጉዳይ የምንነግራችሁ ነገር አለን። በአንድ በኩል ዘሪቱ ምን ነካት፣ እንዴት እንደዚህ ታደርጋለች? ብለው የተናደዱባትና ያዘኑባት እንዳሉም ሁሉ ለእኛ ብላ ባደረገችው ነገር እንደዚህ መወቀስ የለባትም የሚሉም አሉ። ነገሩ ምንድን ነው? ዘሪቱ በዚህ ልክ መነጋገሪያ እንድትሆን ያደረጋት ጉዳይ ምንድን ነው? እሷ ጋር ያለው እውነትስ ምንድን ነው? የሚለውን በስፋት እንዳስሳለን። ከቅርብ ጊዜ ወዲህ ዘሪቱ ከበደ በፕሮቴስታንት ሃይማኖት መንፈሳዊ አገልግሎቶች ላይ በሰፊው ስትሳተፍና በመዝሙርም ስታገለግል ተመልክተናታል። የመጀመሪያ ልጇን በሞት ካጣች በኋላም ባሳየችው እምነትና ጥንካሬ የተደነቀም ለማመን የተቸገረም ብዙ ነበር። ሐዘኗን ዋጥ አድርጋ መንፈሳዊ አገልግሎቷንም ቀጥላ ነበር። ታዲያ ዘሪቱ ከበደ በቅርቡ ለህዝብ ይፋ ያደረገችው ከልጅነት እስከ ልጁነት የተሰኘ በራሷ ህይወት ላይ ያተኮረ ግለ ታሪክ መጽሐፍ አንባቢያን ከእሷ የህይወት ውጣውረድ እንዲማሩ በሚል ታስቦ ተዘጋጅቷል። ታዲያ ይህ መጽሐፍ ውስጥ ተገለጸ በሚል ሀሳብ ዘሪቱ ስሟ በተደጋጋሚ እየተነሳና የተለያዩ ውርጅብኞች እየወረዱባት ይገኛሉ። ዘሪቱ አድርጌዋለሁ ብላ በመጽሐፉ ገልጿለች የተባለውን ነገር አንዳንዶች መብቷ ነው የፈለገችውን ብታደርግ፣ ሌሎች ደግሞ ለኛ ትምህርት እንዲሆን ብላን ያቀረበችው ለዛም መልካሙን ወስደን ሌላውን እንተወው ይላሉ። እነዚህ ሁለት ጽንፎች ይዘው የተለያዩ ሀሳቦችን ደግፈዋትና ተቃውመዋት በማህበራዊ ሚዲያ የተለያዩ ጽሁፎችንና ቪዲዮዎችን እያጋሩ የሚገኙ ብዙ ናቸው። ዘሪቱ በዚህ ልክ እንድትሰደብና እንድትተች ያደረጋት ነገር ምን እንደሆነ እንመልከት። ከልጅነት እስከ ልጁነት በተሰኘው መጽሐፏ ውስጥ ከብዙ ወንዶች ጋር ተኝቻለሁ የሚል ሐሳብ ያለው ጽሑፍ ተካቷል የሚሉ ሰዎች በመምጣታቸው ነው። እስኪ እውነቱ ምን እንደሆነ እንመልከት። እውነት ዘሪቱ በመጽሐፏ ከብዙ ወንዶች ጋር ተኝቻለሁ ብላለች? ጽዮን ታምራት በፌስቡክ ገጿ የዘሪቱ ከበደን መጽሐፍ አንብቤያለሁ። በእርግጥ ዋጋው እንጂ ብዛቱ ያን ያህል ነው። የትኛውም አንባቢ በጣም ቢበዛ በቀን ጥቂት ገጽ እንኳን ቢያነብ በአምስት ቀን የሚጨርሰው መጽሐፍ ነው። ዋና ሀሳቤ ግን ይሄ አይደለም። ትቀጥላለች። ዘሪቱ መጽሐፉ ላይ አሁን የሚዘዋወረውን ከብዙ ወንዶች ጋር ተኝቻለሁ አላለችም። ከየት ያመጣችሁት ነው? ለምንስ አስፈለገ? ስትል በመገረም ጽሁፏን ትጨርሳለች። ሌላኛው ስለዚህ ጉዳይ አስተያየቱን የሰጠው ደግሞ ናቲ አብርሃም ነው። ሰው እንዴት በምህረት መቆሙን ይረሳል? በሚል ጽሁፉን ይጀምራል። ከሰሞኑ በማኅበራዊ ድረገጽ ላይ ከዘሪቱ ከበደ ከልጅነት እስከ ልጁነት መጽሐፍ የተወሰደ በማስመሰል ያልተባለ ሀሳብ ተጽፎ ሲዘዋወር አየሁ። መጽሐፉን ለማንበብ እድሉ ነበረኝ። እናም የተዘዋወረው ሀሳብ መጽሐፉ ከያዘው ሀሳብ ከሐሳቡ ውጪ የተጠመዘዘ ሆኖ ስላገኘሁት መጽሐፉን እንዳነበበ ሰው የሚከተለውን ለማለት እወዳለሁ ይላል ናቴ አብርሃም በፌስቡክ ገጹ ላይ። የተጻፈው ሀሳብ ያልተጻፈና የሰውን ሕይወት የሚረብሽ ሊሆን ይችላል ተብሎ አለመታሰቡ ያሳዝናል። በመጀመሪያ ያልተጻፈን ሀሳብ በተባራሪ አረዳድ አውጥቶ መለጠፍም ሆነ ስም ማጥፋት አግባብነት ያለው አይመስለኝም። ሁለተኛ ከመጻፉ የተረዳሁት ለሰዎች መማሪያ ይሆናል፣ ለሰዎች ይጠቅማል ተብሎ ራስን ጻድቅ ሳያደርጉ በግልጽነት የተኖረንና ያለፈን ህይወት ከውጣ ውረዶቹና ከስኬቶቹ ጋር የሰፈረበት ምስክርነት ነው። ታዲያ በእግዚአብሔር ምሕረት እንደቆመ ሰው ለእኛ በቅንነት የቀረበን ሀሳብ ያልተባለን ብሎ ወይንም ጽፎ ሰውን ለማሸማቀቅ መሞከር አሳፋሪ ነው። በተለይ በቅንነት አስመስሎ በሐሰት ሰው ላይ እንዲማረግ ለፈጣሪም የሚያሳዝነው ነው። መጽሐፉን ብታነቡት የተሻለ ይመስለኛል በሚል ናቴ አብርሃም ጽሑፉን ይጨርሳል። ተወዳጁ አሌክስ አብርሃም በበኩሉ የብዙዎች ምኞት እኔ ጋርም በተኛች የሚል ነው በማለት ጽሑፉን ይጀምራል። ከዚያ ሁሉ ግለ ታሪክ የወሲብ ጉዳይ ላይ የምንረባረበውን ህዝብ ተመልከቱ። እንደ እንስሳ የወሲብ ጉዳይ ሲሸተው ፀጉሩ ሁሉ የሚቆም ጥርሱን የሚያገጥ መንጋ ነው። እንዳሸን የፈላው መካሪ መሳይ፣ አላጋጭ፣ ወቃሽ፣ ከሳሽ የወሲብ ፊልም በመጎርጎር በዓለም ሶስተኛ ሁነን እንደነበር ረሳ ነው እንዴ? አባቶቻችን እናቶቻችን በየስርቻው ወንድምና እህት የፈለፈሉልን ስንት ነን? በነገራችን ላይ ይህን የምታነበውና የምታነቢው ሴት ባለትዳር ሆኑ ወይም ሲንግል በህይወት ዘመናችሁ ስንት ሰው ጋር ወሲብ ፈጽማችኋል አስር ይሁን አንድ ቁጥሩ ቅዱስ አያደርገውም በፍቅርም አሳቡ በመጠጥ ከጋብቻ ውጪ ወሲብ መፈጸም ግልሙትና ነው ከዚህ ድርጊት በሃይማኖት ምክንያትም ይሁን በህሊና ህግ የወጡና ዳግም ላይ መለሱበት ቃል የገቡ ጀግኖች ናቸው ሁላችንም ሰዎች ነን እንወድቃለን አንድ ሰው የኔ ህዝብ ብሎ ሚስጥሩን ሲያካፍለን ህዝብ እንደ ንስሃ አባት ማጽናናት ውሳኔን ማክበርና ለትውልድ ደፍረው ስለተናገሩ ማመስገን ሲገባን ቅዱስ ቅዱስ መጫወት ይሸክካል። ይሄ አስመሳይነት ነበር፣ በኤች አይ ቪ ጨረሰን። ይሄ የታፈነ ብልግናችን ነው፣ ለሚሊዮኖች መደፈርና በሽተኛ ሲባህል ይዳረገን በሚል ጠንከር ያለ መልእክቱን አስተላልፏል። በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡ ያሉ እጅግ ብዙ ቢሆንም እኛ ግን የመራረጥንላችሁን አቅርበንላችኋል። እንደሰማችሁት በዚህ ጠንከር ያለ ጽሑፍ የዘሪቱ ጉዳይ የዘሪቱ ብቻ ሳይሆን ያለንበትን የማህበረሰብ ሁኔታ ፍንትው አድርጎ የሚያሳይ ነው። በማህበረሰቡ ዘንድ የሚነገሩ ነገሮችን እውነት ነው ወይስ አይደለም ብሎ የማጣራት ልማድ ያለመኖር እና በቡድን በመንጋ የመፈረጅ ነገር በስፋት እየታየ ነው። በተለይም ደግሞ በማህበራዊ ሚዲያ ብዙዎች ያሉትና ያራገቡት ነገር ምንም አይነት ማጣራት ሳናደርግ ለደቂቃ እንኳን እውነት ይሆን የሚል ጥያቄን ራሳችንን ሳንጠይቅ ብዙዎች እያሉት ነው እነገሌም ዘግበውታል በሚል ማሰራጨትና ማመን ይታይብናል። ከማመንም አልፈን የምንናገራቸው እና ምንሰጣቸው ምላሾች በሙሉ ስሜታዊነት ላይ እየተመሰረቱ ምንም አይነት ማመዛዘን የሌላቸው በመሆናቸው ያለንበት ሁኔታ ምን ያህል አሳሳቢ እንደሆነ ያሳዩናል። ውዲያይቱ አዲስ ነገር ቤተሰቦች ከዚህ በፊት ደግመን ደጋግመን እንደምንላችሁ በማህበራዊ ሚዲያ የምንሰጣቸው እንደ ቅልድ የምንሰነዝራቸው ሀሳብና አስተያየቶች የሌላን ሰው ቤት የሚያፈርሱ ናቸውና ልንጠነቀቅ ልናስተውል ይገባናል። የትኛውንም አይነት መረጃ ስንሰማና ስናይ ትክክል ነው ትክክል አይደለም የሚለውን ፈጣሪ በሰጠን ህሊናችን አመዛዝነን እና መርምረን ልንቀበል ይገባናል። ቸር ቆዩን።